የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ከክልሉ ፖሊስ አመራሮችና ከየመዋቅሩ ከተውጣጡ ባለድርሻዎች ጋር በሀገራዊና ክልላዊ ወቅታዊ የጸጥታ ሁኔታዎች ላይ ሲደረግ የነበረው ውይይት ተጠናቋል። በማጠቃለያ መድረኩ ላይ የተገኙት የክልሉ ርዕሰ መስተዳድር አቶ ጥላውን ከበደ የክልሉ ፖሊስና ጸጥታ አካላት ደቡብ ኢትዮጵያ ክልልን ሰላሟ የሰፈነ ክልል እንድትሆን ላሳዩት ትጋት አመስግነዋል። በተለይ ወደ ሰላሳ ሁለት ብሔረሰቦች እና ከዛ በላይ የሚሆኑ ነባር ብሔረሰቦች ያሉበት ክልል ሆኖ በርካታ የልማት ጥያቄዎች በየጊዜው እየተነሱ፣ ነገር ግን የሕግ በላይነትና ሰላም ደህንነቱ ተጠብቆ የሰላም ተምሳሌት የሆነ ክልል እንዲሆን የፖሊስ ኮሚሽን ከክልል እስከ ቀበሌ ድረስ ተሰማርቶ ያለው ከፍተኛ መኮንኖች እስከ ኮንስታብል ድረስ ያሉ አባላት ተልዕኳችሁን በብቃት እየተወጣችሁ ህዝብን አስተባብራችሁ የሰላም ተምሳሌት በማድረጋችሁ የክልሉ መንግስት ለእናንተ ላቅ ያለ ምስጋናና አድናቆት እውቅና ይሰጣችኋል። አሁን በክልሉ ያለው የጸጥታ ኃይል አሃዙ ከህዝቡ ጋር የማይመጣጠን በመሆኑ ነባር ፖሊስና የጸጥታ ኃይላትን ማጠናከርና አዳዲስ ምልምል ኃይሎችን በማሰልጠን የማደራጀት ተግባራት እየተከናወኑ ስለመሆኑ ማብራርተዋል። በቁጥርም በጥራትም በርከት ያለ ሰው እንዲኖር ማድረግ የክልሉ መንግስት ቁልፍ ተግባር መሆን ስላለበት ይሄንን በጸጥታ ምክር ቤታችን አጽኖ ሰጥነው የተነጋገርን ነው። እንዴትና መቼ በምን አግባብ እንሂድ የሚለውን ራሱን መርሃ ግብር አዘጋጅተን መሄድ ይጠበቅብናል ብለን እየሰራ ነን። ይህን የምናደርግበት ዋና ምክንያት ክልሉ የያዘው ራይ የሰላም ተምሳለት፣ የብልጽግና ተምሳለት፣ የመቻሻል ተምሳለት በወሳኝ መንገድ ህዝቡ በራሱ የሚሰራ ቢሆንም ጠንካራና አስተማማኝ የጸጥታ መዋቅር ስኖረን ነው ጠንካራና አስተማማኝ የጸጥታ መዋቅር የፖሊስ መዋቅር ሲኖር።

የህዝብ ጥያቄዎችን ለመመለስ እንችላለን። በአሁኑ ወቅት አለም በጦርነትና በብዙ ትርምስ ውስጥ ትገኛለች ብለዋል። ይህ ችግር ኢትዮጵያንም እየፈተናት ነው ያሉት ርዕሰ መስተዳድር አቶ ጥላሁን ከበደ ችግሮቹን ተቋቁማ ስኬቶችን እያስመዘገበች ትገኛለችም ብለዋል። ኢትዮጵያ የተረጋጋችና ከራሱ አልፋ የአፍሪካ ምሳሌ እየሆነች ነው ያሉት ርዕሰ መስተዳድር አቶ ጥላሁን ከበደ አፍሪካዊ ችግሮችን በአፍሪካውያን ሊመለስ ይገባል የሚል ጽኑ አቋም ያላትና እምነትም እየተጣለባት ትገኛለች ብለዋል። ከዚህ በተጻራሪ የቆሙ የኢትዮጵያን ሰላም ለማደፍረስ የሚፈልጉ ሀይሎችን መመከት ያሻል ሲሉ ማሳስበዋል። ይህንን ማይቀበሉ በተለይ ለውጡ ውጤታማ ሆኖ እንዳይቀጥል የሚፈልጉ አካላት ከውስጥም ከውጭም የሀገራችንን ሰላም የሚነሱ በተደራጀ መንገድ ትርምስ እንዲፈጠር የሚፈልጉ አካላት አልተኙም፣ አይተኙም ደግሞ ነገም ይቀጥላሉ። ስለዚህ እኛ ወትሮ ዝግጁ መሆን አለብን፣ ነው ስለዚህ ወትሮ ዝግጁ የሆነ መዋቅር ነው የሚያስፈልገን። ለውጥ ለመቀልበስ እጅግ በጣም በርካታ አካላት ሙከራዎችን እያደረጉ ናቸው። አሁንም አልተኙም፣ እያደረጉ እየተቀናጁ እየተገዛም የተላከም ሀይል በውስጥም በውጭም እየተንቀሳቀሰ ነው የሚገኘው። ለዚህ ከምንም በላይ ህገ መንግስት ና በህገ መንግስቱ መሰረት የወጡ ህጎችን የማስከበር ትልቅ የሞራል ኃላፊነት ያለ ተቋም ስለሆነ የዚህን ተቋም ብትመሩ ከፍተኛ መኮንኖች እዚህ የተገኛችሁ ዛሬ ከፍተኛ ኃላፊነት አለባችሁና፣ ይህንን ኃላፊነት በብቃት መወጣት ላይ በደንብ ተቀናጅታችሁ መሄድ ያስፈልጋል ይጠበቅባቸዋል። የደቡብ ኢትዮጵያ ክልል ሰላም የሰፈነባት የህግ የበላይነት የተረጋገጠባት ማድረግ የህዝቡ ፍትህና ርትህ እንዲሁም ደህንነት ማረጋገጥ የጸጥታ አካላት አብይ ተልእኮዎች ናቸውን ብለዋል ርዕሰ መስተዳድሩ። ወንጀል አስቀድሞ መከላከል ቁልፉ ተልኮ ነው። ታያዥ ደግሞ ወንጀል ቢከሰት እንኳን ብቃት ያለው ምርመራ አድርጎ የህግ የበላይነት ማስከበር ፍቃድ ያለው ምርመራ፣ እምነት የሚጣል ምርመራ ከተከሰተ መርምሮ ምክንያት ለይተው የህግ በላይነት እንዲከበር ፍትህ እንዲሰፍን የሚያደርግ ይህንን በማድረግ በሀገሪቱ በክልላችን ሰላም ደህንነትና የህግ በላይነትን ማስፈን ይሄ ነው ተልኳቸው። የክልላችን ሰላም የክልላችን የህዝቡ ደህንነት በክልላችን የህግ የበላይነትን ማስፈን፣ ከዚህ ውጭ ሌላ ተልእኮ የላችሁ። እናም ተልእኮዎችን በተገቢው ለመወጣት ሙያዊ ብቃት መላበስ ይገባል ሲሉ አሳስበዋል። ይህን ተልእኮ በዋናነት ስንወጣ አራቱ እሴቶች ሁሌ አንድ የፖሊስ መኮንን ወይም ደግሞ ፖሊስ አባል እሴቶችን ጠብቆ የሚያሳካ በእሴቶች ዙሪያ የሚንቀሳቀስ መሆን እንዳለበት ግልጽ ነው። የመጀመሪያ ሙያዊ ብቃት ሙያዊ ብቃት የመጀመሪያው እሴቱ ነው። ፖሊስ ነኝ ፖሊስ ነው ብሎ ሌላ ሚያምን ፖሊስ ነኝ ብሎ ደግሞ በኮንፊደንስ የሚሰራ ሙያዊ ብቃት ቴሌኮም ይወጣ የመጀመሪያው እሴት ነው ይሄ። ከመጠበቅ ከማስጠበቅ አኳያ ያለን ወቅት አይቆመና ምን ይመስላል? ሁለተኛ ምሉእነት ነው። እይታችሁ ሀሳባችሁ፣ አቋማችሁ፣ አካሄዳችሁ ምሉእ መሆን አለበት። የተወሰነ ፓርት ብቻ አይቶ የሚፈረጅ ወይ የተወሰነ ፓርት ብቻ አይቶ የሚወስን የተወሰነ ፓርት አቋም ብቻ አይቶ የሚበይን ሳይሆን ምሉእ።